ዛሬ ሁላችንም በብዙ ፈተናዎች ውስጥ በጭንቀት በጥርጣሬ ለመስማማት እንኳን በማይቻልበት ዘመን ውስጥ እንኖራለን። በየጊዜው በሚመጡ በሚሄዱ ሽፋኖችና ጊዜያዊ መፍትሄዎች በሞላበት በዚህ ዓለም ውስጥ ለመረጋጋት የምንመርጠው መንገድ የቱ ይሆን? ከብዙ መቶ ዓመት በፊት አንድ ወጣት ተመሳሳይ መንፈሳዊ ትግል ገጥሞት ነበር። ከራሱ ከፍ ካሉ ኃይሎች ጋር የተደረገ ትግል ሆኖ ግን ሳይንገዳገር ጸንቶ ቆመ። በዛሬው ታሪካችን በእሳት በማይበገር ድፍረት የታየበትን ግዛት የገጠመውንና እምነቱን ኃይል አድርጎ የታጠቀውን እንዲሁም በዙሪያችን ያለውን ሁሉን ሲያስፈራራን ጸንቶ የመቆምን ትርጉም የምንማርበት ፈረሰኛው እየተባለ ስለሚጠራው ሰማዕት እንመለከታለን። ታሪኩም ዘመናትን ተሻግሮ አሁን እኛ ስላለንበት ዘመን አስተማሪ ሆኖ ደርሷል። ቅዱስ ጊዮርጊስ በዚያን ጊዜ ዓለም የተገዛው በአንድ ንጉስ ሳይሆን በሰባ ነገስታት በኃይሉ ንጉስ ድዲያኖስ በሚመራ ግዛት ነበር። ይህ ግዛት በአረማዊነት የተፈቀደ ጣዖታት የሚመለኩበት፣ ህዝቡ ጨለማ ውስጥ የሚኖርበት ነበር። ክርስቲያኖች በዚህ ምድር ስደት ይደርስባቸው ነበር። እምነታቸውም በዚህ በገባው ጨለማ ውስጥ እንደ ብርሃን ፋና ነበር። ይህ ግዛት ኃይል ነበረው። ህዝቡ ክርስቲያኖችን ጨምሮ ለስርዓቱ እንዲገዛ ይጠብቅበት ነበር። መስዋዕት አቅርቡላቸው፣ አምልኳቸው የሚል ጩኸት በአደባባይ ይሰማ ነበር። ይህን ለማድረግ ፈቃደኛ ያልሆነ ሁሉ ስደት ይደርስበት ነበር። ነገር ግን በዚህ ሁሉ ውስጥ ቅዱስ ጊዮርጊስ የሚባል አንድ ወጣት ነበረ። እርሱ የንጉሥ ሰራዊት አባል ነበር። ዓለማዊ ሥልጣንና ክብር ሊኖረው ይችል ነበር። ነገር ግን በልቡ ክርስቶስን ነበር። እርሱም ለመንበርከት ፈቃደኛ አልሆነም። የብዙሃኑ መንገድ ለመከተል አልፈለግም። ለውሸት አማልክት ለመገዛት ፈቃደኛ አልሆነም። ይልቁንም በእውነት በብርሃን ታጥቆ በንጉሡ ፊት ቆመ። በፍርሃት ሳይሆን በእውነት ብርሃን በሚያንጸባርቅ በብርቱ እምነት ቅዱስ ጊዮርጊስ ያደረገው ይህንኑ ነበር። የሀያሉን ንጉሥ ዲዲያኖስ እና የሰባውን ነገስታት ፊት ሳይሆን የሰራዊት ጌታ እግዚአብሔርን አምላኩን ተመለከተ። ንጉሱ ተበሳጨ፣ ተቆጣ። የቅዱስ ጊዮርጊስን እምነት ለመናድ ብልሃት ፈጠረ። ጋኔል ያደረበትን አንድ ልጅ አመጣና አምላክህ እውነተኛ ከሆነ ይህን ጋኔል አስወግድ ብሎ አፌዘበት። ንጉሱና ህዝቡ የቅዱስ ጊዮርጊስን ውርቀት ይጠባበቁ ነበር። ቅዱስ ጊዮርጊስም በፈሪሃ እግዚአብሔር በሚንበለበልበት ድምፅ የክብር ባለቤት በሆነው በጌታዬ በኢየሱስ ስም አዝሃለሁ አለው። በዚያን ጊዜ ጋኔኑ እኔ አምላክ አይደለውም ሁሉንም የማስተው ነኝ ብሎ በህዝብ ሁሉ ፊት አመነ። ምድርም አፏን ከፍታ ጋኔኑን፣ ጣዖታትንና አገልጋዮቻቸውን ሁሉ ዋጠቻቸው። የሰባው ነገሥታት በህዝብ ሁሉ ፊት አፈሩ። የውሸት አማልክቶቻቸው ተጋለጡ። ቅዱስ ጊዮርጊስ በአንድ ቃል ብቻ አጋንንትን የሚያሳፍርና ነገስታቱን ሲያዋርድ ታሪኩ አላበቃም። እንደውም ትልቁ ፈተና ከዚያ በኋላ ነው የመጣው። ንጉስ ዲዲያኖስ በህዝቡ ሁሉ ፊት በመዋረዱ እጅግ ተበሳጨ፣ ተቆጣ፣ ወደ ንግስቲቱ ዘንድ ገባ። ንግስቲቱ ክርስቲያን የነበረች ሲሆን ቀደም ብላ አምላካቸው ጽኑ አነ ሀያል ነውና ክርስቲያኖችን አትጣላቸው ብላ መክራው ነበር። አሁን ደግሞ ንጉሱ ሚስቱን በቅዱስ ጊዮርጊስ ትምህርት ወደ ክርስቲያን እንደተለወጠች ሲያውቅ ቁጣው እጥፍ ድርብ ሆነ። በራሱ ቤተ መንግስት ውስጥም እንኳን እውነት የራሱ መንገድ አገኘ። ንጉሱ ቁጣውን መቆጣጠር ስላልቻለ ምን ያህል ጨካኝ እንደሆነ አሳየ። ሚስቱ ከከተማ ውጪ እንድትጎተትና በመጋዝም እንድትሰነጠቅ አዘዘ። ንግስቲቱ ግን ፍርሃት አላዚያትም። ለእውነት ለፍቅረ ክርስቶስ ብላ ሕይወቷን ሰጠች። የሰማዕትነት አክሊልንም በመንግስተ ሰማያት ተቀበለች። ንግስቲቱ የከፈለችው መስዋዕትነት የመጨረሻው ነበር። እምነቷ ከዙፋኗ፣ ከክብሯ ከህይወቷ ማስበለጠች። ይህ የእምነት ጥንካሬ ነው። ሰባው ነገስታት ቅዱስ ጊዮርጊስ አጋንንትን ሲያሳፍርና እና ንግስቲቱም ሰማዕትነትን ስትቀበል ባዩ ጊዜ ይበልጥ ደነገጡ። ይበልጥም አፈሩ። ይህ የከፋ ውርደት እንዳመጣባቸው ፈሩ። ስለዚህ ንጉስ ድዲያኖስ እንዲህ ሲል መከሩት። ከዚህ የባሰ ውርደት እንዳመጣብህ ራሱን በሰይፍ ቁረጠው አሉት። ንጉሱ ምክራቸውን ሰምቶ የቅዱስ ጊዮርጊስን ራስ እንዲቆረጥ አዘዘ። ቅዱስ ጊዮርጊስም የመከራን ጉዞ ሊጠናቀቅ ነበር፣ እጅግ ደስ አለው። ምክንያቱም ወደ አምላኩ ሊሄድ መሆኑ ስለሚያውቅ ነበር። ነገር ግን ከመሞቱ በፊት ስለኛ ለሁላችን ትልቅ ትምህርትን ሰጥቶ አለፈ ወደ ጌታችንም ወደ ኢየሱስ ክርስቶስ ጮኸ። እሳትም ከሰማይ አውርዶ ሰባውን ነገስታት እንዲያቃጠላቸው መከራውም ከክርስቶስ ወገን እንዲቆም ለመነው። ራሱ ለሞት ሲታዘዝ ስለ ራሱ ሳይሆን ስለ ወገኖቹ፣ ስለ ተቀበሉት ክርስቲያኖች ምልጃ ቀረበ። ይህ ነው እውነተኛ ፍቅር፣ እውነተኛ የቅድስና ህይወት። ወዲያው እሳት ወረደ። ሰባውን ነገስታት ከሰራዊቶቻቸው ጋር በቅጽበት አቃጠላቸው። የእግዚአብሔር ፍትህ ታየ። የእግዚአብሔር ቁጣ በክፎች ላይ ወረደ። የቅዱስ ጊዮርጊስ ህይወት ከምድር ምድር ከዚህ ዓለም ክብር እጅግ የላቀ መሆኑን የሚያሳየን ጊዜ ደረሰ። ንጉሱና ሰራዊቱ በእሳት ሲቃጠሉ፣ የክርስቲያኖች ስደት እንዲቆም ቅዱሱ ሲጸልይ ጌታ ዝም አላለም። ከዚያም የክብር ባለቤት ጌታችን ኢየሱስ ክርስቶስ ለቅዱስ ጊዮርጊስ ተገለጠ። ከሁሉም ነገር በኋላ መከራው በኃይልና በእሳት ፍትህ ካገኘ በኋላ ጌታ ለራሱ ለቅዱስ ጊዮርጊስ ተገለጠ። ይህ ማለት ለእግዚአብሔር የታመነ ሁሉ ከጌታው ጋር ይቀራረባል ማለት ነው። ጌታችንም እንዲህ የሚል ታላቅ ቃል ኪዳን ሰጠው። በምድር መታሰቢያ ለሚያደርግ ሁሉ እኔ ኃጢአቱን ሁሉ እደመስሳለሁ። በመከራም ውስጥ ሆነ በባህርም ሆነ በየብስም ወይም በደዌ በስም የሚያምነኝም እኔ ፈጥኜ ከመከራ አድነዋለሁ። ጌታችን ይህን ሁሉ ቃል ኪዳን ከሰጠው በኋላ በክብር ወደ ሰማይ አረገ። ቅዱስ ጊዮርጊስም በፊቱ እጅግ ደስ ብሎት ራሱን ዘንበል አደረገ። በሰይፍም ቆረጡት። አዎ ምድራዊ ህይወት፣ በሰማዕትነት አበቃ። ነገር ግን በመንግሥተ ሰማያት የክብር አክሊላትን ተቀበለ። የቅዱስ ጊዮርጊስ ሞት የፍጻሜ ሳይሆን የዘላለማዊ ክብር መጀመሪያ ነበር። ክርስቲያኖች የቅዱስ ጊዮርጊስ ሥጋ ወስደው በልብስ ከጠቀለሉ በኋላ ወደ ሀገሩ ልዳ ወሰዱት። በዚያም ቤተክርስቲያን ሰርተው በውስጡ አኖሩት። ከዚያም በኋላ ከእርሱ ቁጥር የሌላቸው ብዙዎች ድንቆች፣ ታምራቶች ተገለጡ። የታመሙት ዳኑ፣ የታሰሩት ነፃ ወጡ፣ የተቸገሩት ረዴትን አገኙ። ቅዱሳን ከሞቱ በኋላ እንኳን በጸሎታቸውና በእግዚአብሔር ፊት ባላቸው ሞገስ ከእኛ ጋር ናቸው። እነሱ የአሸናፊዎች ምሳሌ ናቸው። ቅዱስ ጊዮርጊስ ከክርስቶስ ጋር ሕያው ነው። ስጋው በመቃብር ቢቀመጥም፣ መንፈሱና የጌታ ቃል ኪዳን እስከ ዛሬ ድረስ ሕያው ነው። በቅዱስ ጊዮርጊስ ህይወት ውስጥ ያየነው እግዚአብሔር ኃያል የጽናት መንፈስና የዘላለም ተስፋ በዘመናችን ላለን ወጣቶች እጅግ ጠቃሚ መልእክት አለው። አምላካችን እግዚአብሔር ከቅዱስ ጊዮርጊስ በረከት ያሳትፈን የሰማዕቱ ረድኤት ሁላችንንም የክርስቲያኖች ወገኖችን ከሥጋና ከነፍስ መከራ ይጠብቀን። ዛሬ ከተማችን በሚገጥማት ፈተናዎች ሁሉ እንደ ቅዱስ ጊዮርጊስ ያለ ፍርሃት ለመቆም የሚያስችል የመንፈሳዊ ጥንካሬ ይስጠን። እግዚአብሔር ከመፍራት በቀር ማንንም እንዳንፈራ፣ ለእውነትም እስከ መጨረሻው እንድቆም ብርታት ይስጠን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።